ልጆች ስለሚደረገው እዚህ ቲክታክ ላይ ስላለ ነገር የምናወራበት ቁም ነገር አይደለም። ሌላ ነገር እየተናገሩ ሌላ ነገር እያሉ ስለሆነ እኔ አቡዬ በውስጥ ጽፋሊ ነበር፣ አሁን ማለት ነው ስለ ጻፍኩላት ይዞኝ ያላል። የኔትወርክ ቀይ አብርቷል። እኔ ጋ አቤት። እኔ እኮ ታዲያ ያልደወልኩት ስልክ የለም፣ ስለ እሱ ነገር ለመናገር ያልደወልኩ የለም። ሁሉም ጋር ደው ያለው አንደኞቹም ስልክ እያነሳ አይደለም። በምንድን ነው መረጃ የምንሰጣቸው ታዲያ? ይህን ነገር የምንነግራቸው በምን እንገራቸው? ማን ስልክ ያነሳል? ለማን ነው? ሌላ ነገር ፈልገን ይመስላችኋል? የሆነ ነገር እያሉ ነው ልጆች ማለት ነው። የሆነ የተሰማ ነገር አለ የምናርጋቸው። ማለ ስልክ አያነሱም፣ አንደኞቹም አይነሱም። ስለዚህ በቃ ህዝቤ ወደ ራሳቸው ተመለሱመጣ ነገር አርጋችሁ መጠበቅ ብቻ ነው እሺ። ከኢትዮጵያ ስልክ ቢደወልላቸው ያነሳሉ። የኢትዮጵያ ስልክ ጦይባ ሁሉም ጋር ደጉ እኔ ጋር ስልክ አለው ጋር ሁሉም ጋር ጠዋት ደውያለሁ። አሁን አንቺ ልትይኝ የፈለግሽውን ሰምቻለሁኝ ልከውልኛል። ልጆቹ ማለት ነው። ግን አንደኞቹም ስልክ አይነሱም። ሙቤ ብቻ ነው ስልክ የሚያነሳው። እሺ ሙቤስ እሺ አለ እንግዲህ ምን አውቃለሁ። እሺ እናገራለሁ አደርሳለሁ እሺ እላለሁ ይላል። ግን እኔ እኔ አላውቅም። በዙሪያቸው ያሉት ሰዎች ራሱ የሃይሚና የብሩኬን ሰላም አይፈልጉም። ሆነ አላውቅም። እኔ ግራ ያጋባኛል። እንደዚህ በነሱኝ አላውቅም ይላል እንግዲህ። ራሱ ወጣ እንደዚህ የሆነ ጥቆ በኦዲንስ ምክንያት ነው እንጂ ብሩኬን ማስቀን ፈልጋ አይደለም። ሲጀመር በእኛ ምክንያት ነው፣ በእኛ በራሳችን ሰላም። ኔትወርክ እያያዘኝ ነው መሰለኝ። ከዚህ ያለ ስልክ ከዚህ ያለ ስልክ ባያነሱ

ሌላ ነገር አለ። ሌላ ነገር አለ። ያው እርግጠኛ ከሆነ ሌላም ነገር ሆኖ የሰው ነገር ከሆነ እኮ አይዋ ዜዶ መጣች ዜዶ ማለት ነው ላይ

እሺ አሁን ለቲክታኮች ስድብ ለሚያወሩት ነገር ታዩና፣ ማለት ነው በእስኪ በውስጥ እናውራ። ላይቡን ዝግ ወላህ የፈለጉት ንብረት ዝግ ነገር ቁም ነገር የለው ምንም ነገር የለም ማለት፣ እኔ ራሴ ላጥራ አጥራ ብዬ ነው የገባሁት። ዋንደኛ ማነሽ ጦይባ አይደለም ከእንትና ጋር ከሰላም ጋር ግንኙነት አላት እያሉኝ ስለሆነ ራሴ ላጥራ አጥራ ብዬ ነው፣ በጣም እየተጻፈልኝ ስለሆነ ነው ጉዴ የገባሁት ማለት ነው እንጂ ላይቭ ላይ ራሱን ነው በፋስተር ያለኝ።

አይ አይደለም። ሌላ ምን አለ መሰለሽ፣ ሌላ ምን አለ መሰለሽ፣ እኔ ከሰላም ጋር የሆነ ግንኙነት ያለኝ በውስጥ ማውራት ነው የመሰለ እንግዲህ ይኸው፣ ቦይሳውን አሰማችኋለሁ እኮ ተናግሬ አለሁ ስለ ሰላም ነገር እኔን አጠይቁኝ። እኔ ሰላም በሆነ ሰዓት ላይ መኪና አደጋ እንደደረሰባት አውርቻታለሁ። እናወራ ነበረ ቅርብ፣ አውርቻታለሁ። አላውቃትም ማለት አይደለም፣ አውቃታለሁ። ግን የምትሰጠኝ መልስ ለእኔ ይሄ ነው በቃ የማይመለከታችሁ ማን ነው መዘግት ቁጥር እኔ እኔ እንደዚህ ነገር ማካረጋት ነው። አሁን እዚህ ጋር ድምጽ እያሰማሽ ሰምቼሻለሁ። እና ፈጣሪ ብቻ ልቡን ይስጣችሁ። እንደዚህ የሚያደርጉት ልጆቹም ፈጣሪ ልቡን ይስጣችሁ እና አንቺ በቃ ለቪዥን ዘግተሽ በውስጥ እነዚህ ልጆች ሰላም እንዲሆኑ ምን እንዲሆኑ ማፍቴ ብንፈልግ እንደ እኔ ጥሩ ነው። ለምን ብትሉ አሁን ለምሳሌ ጠዋት ላይ እኔ ቲክቶክ ሲገባ ምን እንደሰማሁት ለምንድኖ እሱ ማይናገረው እሱ እኮ ከዚህ በፊት ብዙ ቪዲዮቹ በደንብ ከሰሙ ብዙ ቪዲዮቹ ላይ ተናግሯልና ጣፍቶ ከመጣ በኋላ ግን መግቢያ ሰርቶ አያቂም። በርግጥ እያየን ነው። መግቢያ ሰርቶ አያቂም። መግቢያ መጀመሪያ እንዳልሽው ንፍታ ነው የሰራ ከዛ በኋላ ሃይሚና ፕላንትና ፊዝ ጤ ነው እንጂ አልተሰራም። እሱ እስካሁን ድረስ መግቢያ ሰርቶ

ቪዲዮ ጭናለች። እኔ አልገባሁም ሲጨ እኔ ቲክቶክ ላይ ስለማሽከረከር ቪዲዮ ላይም ብዙ ጊዜ እገባለሁ ወይ ገስተ ላይ እገባለሁ ወይ አንድ ቤት እገባለሁ እቀመጣለሁ። ቪዲዮ ጭናለች፣ ቤቷ የጫነችው ቪዲዮ ስላለ በዛ ነው እንደዚህ ያረኩባት ብላለች አሉ እንግዲህ ቆይ እስኪ እኮ እሱማ ስወጣ እኮ ገብቻ ያለው ቤቷ ምን? እኔ ነገር ቪዲዮ ቪዲዮ አይደለኝም፣ እንትና ነው ያ ነገር በፕሮፋይልሽ ምናምን ጽሁፍ ማለት ነው ሌላ ውቆ ሰላም አይፈልግም። ትንሽ ነ ሚፈልውንትቤት መግባታችን ያወጣኛል። አደንቆይ የዜዶን ቤት ገብታችሁ ያያችሁት ነገር ካለ አምጡ ተናገሩ። በዜዶንም አትንኩ። ሁላችሁም እስኪያ ትነካኩ። ይሄን ነው የለቀኩት። እኔ ይሄ ደሞ ማለት ነው። እግዚአብሔር እናቴን አሳየኝ። እኔ ዝም ብዬ ከሰው ቤት ነው እንጂ ከራሴ ሰምታችኋል ዜዶ፣ የለቀቀችው ከሰው ቤት አንተ ነው። ሲቀጥል ደግሞ ዜዶ የብሩኬት ና እና የሃይሚ ምርኮኛ የሃይሚ ዜዶ የብሩኬት እና የሃይሚ ምርኮኛ የምትሉ ልጆች የእናንተ ጦስ ነው ለዚህ ሁሉ ያበቃ ማለት ነው። ገባችሁ? እናንተ የማንንም ምንም አይደላችሁ። በቃ በዚህ ነው ልጆች እንደዛ አድርጋ ያለቀቀችው። ይሄ ነገር እኮ ማለት ነው ቃል የሚያስከፋቸው ከሆነ ይሄው፣ ማሬ ምን ነው ምሽ እነሱ እንዲያምኑ ሳይሆን፣ ውስጤ የፈጣሪ ጋር እግዚአብሔር ከዚህ ከስደት አስገባኝ። እኔም ምንም ብሩኬ ልነፋል ብዬ አስቤ በቃ ጅስት ከእሷ ሳይ ብቻ ዝም ብዬ ለቀኩት በቤቴ። ይሄ ራሱ እኮ የሚያስቀይማቸው ከሆነ አይዜዱ ይሄ ነገር አስቀይሞ ነው ለምንድን ነው ያደረሹ ብሎ እኮ መጠየቅ ይችላሉ። እኔ ያጠፋላቸዋለ እኔ ምን ያገባኝ ግን፣ ኖርማል ከእሷ ቤት ሳይ ጊዜ ጠፋው ለቀኩት ዝም ብዬ ማለት ነው። ሰምታችኋል፣ እንግዲህ ጋይስ ማለት ነው። ዜዶ ያደረገችው ከሰው ጋር ተመታ ነው። ግን ደግሞ የሆነ ነገር ስታዩ ጠይቁ ጠይቁ። የዜዶን ፎቶ ላይ ጽፈሽ ትኖሪያለሽ አትኖሪም አይባልም። ከብሎክ ፈትቼሻለሁ፣ ነይ ግቢና አጥፊ። የሃይሚን ፎቶ የዘገጽሽውን አጥፊ። እስኪ በቃችሁ፣ እስኪ ተው፣ ይብረድላችሁ በእኔ ምክንያት እንደዚህ የምትሆኑ ከሆነ እኔ ዛሬም ነገም መቶ ሀራ አላችሁ። ዜዶ በውስጥ እንዲህ ብላለች። ኢቭን እንኳን በውስጥ አለም ግሩብ ውስጥ አንድ ግሩብ ውስጥ እኔን ካገኛችሁን እግዚአብሔር እኔ ልፈርበት እንኳን ሌላ ደጋፊ ውስጥ አይለም የአብርሃምና የሩታ ደጋፊ ውስጥ ረቱ እኔ ግሩብ ውስጥ የለም። ዱሮ ነበርኩ እንደ ወረት በወረት ማለት ነው። አዲስ እንደተገናኘን ሁሉ ጊዜ አዲስ ሲሆንላችሁ ብዙ ነገር እንትነ ከዛ ውጪ እስኪ የማንም ግሩብ ውስጥ ዜዶ አለች ብላችሁ የምታወጡ ሆነ እኔ ልፈርበት እግዚአብሔር ነው ብላችሁ አብርሃም እና ሩት ተደገፉ። እራሱ ነው ግሩፕ የሚባል ነገር ስልክ ውስጥ የለም። ግሩፕ ጨረቃ ራሱ ባለፈው በኢሙስ ደውል ማርያም ነው ብላችሁ ካሜራዬን እሷና ሀያትም ማለት ነው ካሜራዬን አዙሬ ኤቪን እንኳን ቲክቶክ ሳቀኝ ሚሴጅር ብላ ነው እንደዚህ ያሳየዋቸው ማለት ነው። እኔ ሄነኝ በቃ የኔ ስልክ እንደዚህ ነው ብዬ ለጨረቃ ሳይቻታለሁ። እግዚአብሔር ነው ብላችሁ እኔ ምንም ነገር በውስጥ ግሩፕ የሚባል ነገር የለ። ቡሩኬም ሆነ ሃይሚም ሆነ እኔ ሚዲያ ላይ ናቸው የማውቃቸው። ምንም ምንም የሚያለያቸው አንዱ ከፋድጋ አንዱ ዝቀላል ግን እናንተ ህልክ ስታያይዙኝ የሆነ ነገር ላደርግ ይችላል በአደርግ ራሱ ፎቶ ልቦስት እንጂ እሱን የሚናገር ጽሁፍ ላ ያለገም ለምን እንዴ ፎሎዌ ነው እኮ ለምን እሱን እነካለሁ እንዴ ሰው ልጅ ሲያከብርኝ እኔ ያልሱ ነው የማከብረው ምንም አላረገኝም እኔ ይሄ ልጅ እጅሽን እግርሽን አላለኝ የእሱን ህይወት አይደለም የእናት የእናት ልጅ ህይወት እኔ ልኖርላት አልችልም የማንም ህይወት ውስጥ እኔ ፈራጅ አደለው ከወደድኳቸው ከተላቸዋለሁ ካልወደዳቸው ይተዋቸዋለሁ ሲጀመር ቃል ማለት ነው አሁን ላይ እንደተረዳሁ ታውቂያለሽ ሰው ልጅ ማለት ነው ተምሬ እንደ ዛሬ ሳይሆን ዛሬ ላይ እየደራረሱ ቡሩክና ሃይሚ ብሎ አይደለም ሁለቶችም ተላቃቅሰው ሲከቱም አእምሮ ሲደሰቱም አእምሮ አሳልፈው ነበር። ዛሬ ላይ ደረሱ። እንኳን እነሱ አይደለም እኛ ራሱ እንደዚህ ስራ ናቸው ስራ ናቸው ስራ ናቸው ድራማ ነው ሳንል በፊት ምንነታቸው ሳናቅ በፊት ራሱ ተጣቶ ሲመጡ ብን ብራንክ ራሱ ሲደራረጉ ወይ

ሌሎችን እንዳስቀይማቸው አታድርጉም። እግዚአብሔርን እኔ ምንም ምናችሁንም አልደርስም። እኔ ሁሉም ቦታ ችግር የለብኝም። እጫወታለሁ። ማንም የኔ ቤት ብሩኬ ፎቶ አድርጎ መቶ መጫወት ይችላል። አይመለከተኝም። እኔ የሃይሚንም ፎቶ አድርጎ መቶ መጫወት ይችላል። ማንም ደጋፊ በቤቴ እኔ አይመለከተኝም። ሰው ሊ ሰው በመሆኑ ብቻ ነው ቤት የምገባ ሰው ሊ ሰው በመሆኑ ብቻ ነው። አይመለከተኝም። ማንንም ደጋፊ ማንንም ይሄ ራሱን ብቻ ነው። ስለዚህ አርፋችሁ ተቀመጡ። ሰው ሰው ልጅ እንደሞ እኔ አሁን ይሄን ነገር እኔ እግዚአብሔር እንደዚህ ይሰማልን ብያለሁ። ሰው ሲጀመር ትናንትና ራሱ ይሄ ነገር ይመጣል ብዬ ፈርቻለሁ። ማረም ነው ምልጣል ቤዶ ራሱ መርጠው ነው ያስከፈትኳቸው። እየመረጥኩ ነው ቤዶ ራሱ ያስከፈትኳቸው ለምንድነው ምንም ነገር ዜዶ እኔ አንድ ነገር ልንገርሽ እኔ በእኔ በራሴ የመጣ የደረሰብኝ ልንገርሽ እኔ ሉሉ የምትባል ልጅ አለች ገባሽ ለኬ እሷ የሀይሚን ኮሜን ትዘረዝቃለች ቤቷ ቦስታለች እኔ ከሉሉ ጋር ስለማወራ ዝም ብዬ ሉሉን አካውንት አምጥቼ ቤቴ ቤት የሸራረኩኝ በዛ የተነሳ ያልተባልኩት የለም ያልተሰደብኩት የለም ያልተረገኩት የለም ምንም ምንም ምንም የቀረኝ የለም ለከን ግን ምንድነው ያልኩት ችግር የለውም ሙሻ አመሰግናለሁ ብዬ አንድ ነገር ምን ያመጣን ብለሽ አረግሽው ነገር ብዙ ዋጋ ያስከፍልሻል አሁን ያኔ ፈልገው ቃል ስላለ ማልስልሻለሁ ጦይ ባወራሻለሁ ጉዴ ተመልስልሻለሁ ታረጋጊ ይሄን ነገር እኮ በቤት ሻርገሻል እንዴ ያለ ነገር እኮ ጥሩ አይደለም ይሄን እኛን ደብሮናል አይሉም እንዴ ስለዚህ እኔ ያንን ቀን ያንን ባልኩት ያልተደረግኩት ነገር የለም። ሰው አንዳንድ ጊዜ ሰዎች ተረጋጉ፣ አይታችሁ ፈረዱ። በመጀመሪያ ያች ልጅ በምን ምክንያት ነው ያደረጋችሁ ብራችሁ ጠይቁ። ከዛ በኋላ መርዝ ታገኛላችሁ እንጂ የሰው ልጅ ሀያ አራት ሰዓት ስለሰደባችሁት፣ የሰው ልጅ በስድብ ምንም ንስተካከል አይችልም። የሰው ልጅ ይዘቦች ስድብ አያስተካክለው። እነዚህ ልጆች አሁን የማይሆን ነገር ውስጥ የከተታችኋቸው እንደዚህ አይነት ውስጥ የከተታችኋቸው እናንተ ናችሁ። እናንተ በምትሰጡ ኮሜንት የገዛችሁት አንገቱን ነው እኮ የደ መጨረሻ መጨረሻ ማየት ለምን ሰው ልጅ እኮ ስንወድ ወደ ያሁን ቃልን ከወደድኳት ኢማን አሚና ሳድበት አይደለም እሷነቷን ብቻ ነው የምወዷት። የእሷን ውዴታ ደሞ ባል ወደራችሁ ያን ሰው ለሷ ብዬ ማክበር አለብኝ። ቁርጥ ስንት ነገር አልቅሰን አሳልፈናል። እንደው ይሁንና ይሁንና ብሩኬ ዱባይ የመጣ ጊዜ ሃይሚ እንደዛ ስታለቅስ ንገሩኝ። እንደው አብራችሁ አላለቀሳችሁም? አብራችሁ አላዘናችሁም? አብራችሁ ልባችሁ አልተሰበረም? በዛ ልክ የሆናችሁ ሰዎች ዛሬ ለምን ተገለበጣችሁ? ለምን ተቀየራችሁ? ስለአንድ ሰው እርግጠኛ ሳትሆኑ አታውሩ። ገባ። ስለማላውቀው ሰው እንዴት እርግጠኛ ሆኝ ላውራ እችላለሁ? የማይሆኑ ውስጥ ገብታችሁ ልክስክስ እኮ ነው ያላችሁት። እምትጽፉ እምትጽፉት ጽሑፍ ሰው ፎቶ ላይ የምታረጉት ነገር ለምን ለምን እንዴ? እናንተ እኮ በጣም ነው የተበላሻችሁት። እግዚአብሔር በጣም ነው የተበላሻችሁት። የሰው ልጅ የሰጠውን ስጦታ መልሺ ብሎ ቴክስት ይጻፋል እንዴ? እኔ አፈርኩ። እኔ ቲክቶክ መንደር መንደ አሳፍሮኛል። በአሁን ባውን ሰዓት እግዚአብሔር ራሴን እራሱ እየተጠራጠርኩት ነው፣ ራሴን ማለት ነው። ገስተው መልሽ ይላሉ እግዚአብሔርን አንደንዱ። እነዚህ ልጆች ግን እናንተ እናንተ እነዚህ ልጆች እኛን ኦዲየንስን ኦዲየንስን እኛ ኦዲየንስን እየፈተኑ ሊሆን ይችላል። ይሄን ታውቃላችሁ። እስኪ ማን ነው ትክክለኛው ኦዲየንስ? እስኪ ማነው ነው ከኛ ጋር እስከ ጥግ ድረስ የሚሄደው በክፉም በደጋችንም አብሮንም ሆኖ ማን ነው፣ እየተባላችሁ እየተገመታችሁ እንደሆነ አታውቁም እንጂ መጨረሻ ላት ህፄ ይስተካከላል። ነገሩ እኮ እንደዚህ አይቀርም ስል ጊዜ ምንድን ነው ያለችው? አንዳንድ ሰዎች የማይስተካከል እየመሰላችሁ ሰዎች አሉ አለች። ይሄ ራሱ ለእኛዚህ በአንድ ነበር አይምሯችሁ ውስጥ ብንከት የሚያሳፍራችሁን ነገር አታርጉ። ነገ የምትጸጸቱበትን ነገር አታርጉ። እኔ የምጸጸትበትን ነገር ካላረኩኝ በስተቀር አልሸማቀቅም። ማዛ ማለት ነው። እኔ እግዚአብሔርን፣ ቆይ ቆይ፣ ማዛ ማለት ነው። እኔ እንደዚህ ይሰማል ብዬ አላሰብኩም። ዝም ብዬ ኖርማል ነው የለቀኩትና እና ችግር የለው ምን ያጠፋው ለገብቼ እሺ እኔ አላየሁትም ሲጀመር እኔም ውስጥ ይሄ ጀኮ የውቀድም ዜዶ እንዳየው አንቺ ፎቶ ላይ ተጽፎ እንዳየው ሄድኩኝ አረሁኝ ለምንድን ነው ዚህ የምታረጉ ለምንድን ነው ሰው ከሰው የምታነካኩት ስል አንቺ አይተሻለ ቤቷ የጻፈችውን ነገር አልኩኝ እኔ አልገባሁም ዜዶ እኔ ቲክቶክ ላይ ገብቼ ከሌላ ቤት ነው የተቆረጠው ከሌላ ቤት ነው እግዚአብሔርን አጥቼ ዝም ብዬ ነው እንትን የወሰድኩት እንጂ እሱን ይነካል ብዬ አላት አንዳንድ ምን መሰለሽ ካለ አሁን ላይ ምን ልትርጆ ታቀለ፣ እግዚአብሔርን አንቺ የሌለሽ ማነሰሽ ወይ አንቺ ያላሰብሽውን ያሳስቡሻል። አለን። እግዚአብሔር ይመስገን። ሀይሚዬ እኮ እየተናደደችው እዚህ ጋር ሜሽን እየተደረገ አይደለም። ባለፈው ሰላም ያወራችው ሪከርዱ የለም፣ እስከ ቡታጅራ ድረስ ሄዷል። ገባችሁ? እስከ ቡታጅራ ድረስ ስለሄደ ይሄንን ሰምታ ይሄንን ሰምታ አዎ፣ ይሄንን ሰምታ ሰላም ከፍጼ ጋር አወራለው፣ ከቡሩኬ ጋር እያወራው ነኝ፣ ከፍጼ ጋር እያወራው ነኝ ምናምን ብላ ያወራችው። ይህን ደግሞ አንድ ልጅቷ የዱባይ ያለ ፓስፖርት ያለ አይቃማ የራሷ ነገር ሳታጸዳ የሰው ቤት የምታጸዳ አለች ና እሷን አስገብታ የምታወራው ድምፁን እስከ ብታጅራ ድረስ ክፍቷል። ለዛ ነው ያረገቻለችው። የሰማችሁን ነው። የሰማችውን ነው። ሰው ስነሱ ደሞ በቀናቸው ቢያወሩበት አይደል የሚሰጡት በቀል ሊደርስ ይችላል። ረፉ እግዚአብሔር ረፉ። አሁን ጉጉል ጉጉል ነፍ ወደ አረበኛ መቀየር ይቻላል። በዛን ሰዓት ቀየረሽ ማለት ነው። ለአንድ ሰው ብታሰሚ መቼም ነው የማይለቅሽ ከርቸሌ ትገቢያለሽ። ሰው ላይ አሲድ ደፋሉ። አንድ ነገር እናድርግ፣ እንደ ዘድዬ አንድ ነገር እናድርግ። ቲጂ ቲጂ የእናንተ ፋሚሊ ማለት ነው። ሪከርዱ እኔ ጋር አለና ሪከርዱን እኔ ላንቺ ስሰት፣ ቲጂ ደግሞ እዚህ ዱባይ እንትኑን ታወራለች አይደለ? እኔ ራሴ እኔ ራሴ ፖሊስ አውርቼ መስጠት እችላለሁኝ። ሆይ ልስጥፍ አልኩኝ። እራሱ ከተክዚቃ የገባችለት ማለት ነው። እኔን ነጥጅ የሚሰደበች ቀን እኮ ስልኩ አፈልገን ነው ያጣናት። እኛዬ ሰላም እሱን ይሄን እሰድጋለሁ አሁን። ልጁ ቆይ ቆይ ቆይ፣ ሎኬሽን እሷ ስልክ ብትዘጋ እራሱ ሎኬሽኑ ቀጥ ብሎ ያስገባል። ፖሊሱ ከወሰደ አሉ። አዎ ሎኬሽን ብቻ ካለ ራሱ አይሰራም። ቀጥታ ይሰራ ልንገርሽ ግን ደግሞ ግን ደግሞ ማለት ነው ስትሬት መሄድ ትችያለሽ በስትሬት ማለት ነው እዚህ ሀገር ስትሬት አለ አራማ አለ በአራማ መሄድ ይቻላል ገባሽ የት እንዳለች ማውጣት ይቻላል ግን ብታርፍ ይሻላል አይጠቅምም ይሄ ነገር አሁን እኛ የምንለው ፎቶ አለ ባይ ስልክ ቁጥር አለ ባይ ደግሞ ድምጹ አለ ባይ የልጅቶቷ ያቺ ከሷ ጋር ያወራችውም ያለ ፓስፖርት እና ያለ ቃማ ነው፣ ተሰረው ገባችሁ። ዋናው ነገር እኛ አሁን ቢሮ መነጋገር ነው። ነገር እኮ ገስት ላይ አይደለም ማውራት አለባችሁ። ገባችሁ፣ አይደለም የምታወሩት ነው። እሺ በቃ ባውስተኔ አይበል እሺ፣ በዘዱ ይባውስተኔ ፈጣሪ ጠይቃት እናቶ ቤት አባቶ ቤት ደርሳለሁ እያለች እኔ ማለት ነው። እስኪ ማለት ነው እግዚአብሔርን ልጆች፣ እስኪ ሁላችሁም ለብቻ ለብቻ አደረጋችሁ ሰው ሁለቱንም አንድ ላይ በቃ እስኪ በአንቺ እንኳን እነሱ ሌላው ይቀር ማሪም ቃል ይባ አሁን ዛሬ ብትጨቃጨቁ ይመጣሉ። የዛሬ ቤዶ ተተ ሁሉም አንድ ሆኖ ነው። ንዴታቸውን ወስጣ እዛ የድሮ ቤዶቸውን እያመጡ ቢቦስቱ ማሪ እዛ ልጆች ራሱ ወይ እንደ እንደዚህ አሳልፈን ነበር እንዴ? ለምን ይሄን አሳልፈን እንደዚህ እንላያለን። የምልህ ሰው ናቸው፣ ይሰማቸዋል። እግዚአብሔር እንደዚህ ቢደረግ አንድ ነገር ልጠይቅሽ ሃይሚና ብሩኬ፣ ከዚህ የበለጠ ደርሶባቸው አያውቅም። በምንድን ነው ተመለስ ይችላል? በዛን ሰዓት ነው ያጠፋሉ። ታውቂያለሽ አይደል? የኛ ይሀውን እኮ ተከፋፍለ መከፋ የትላንት አለች እኮ እሷ አንድ መልስ እኮ ለፍፄ ነገረች እኮ ከሰማችሁ ማለት ነው። አንድ ቃላት ብቻ ነገረች ለፍፄም። ነገሮች እንደዚህ አይቀጥሉም ይስተካከላሉ። ከምር ምንም እንደዚህ የሚቀጥሉ ነገር የለም። ስለዚህ በራሳችን አንጠላላ። ጥላቻ እኮ እግዚአብሔር አይወድም። እብኛዙም ልጆች ሆነ አንዳንድ ልጆች እኮ የሚያስተካክሉ የሚመስሉት እሷ ፊቶን አበላሽቶ በቃ የሆነ ነገር ጽፉ ሞ ደግሞ ማለት ነው። አንድ ነገር ልናገር የሰውን ፊት የምታበላሹ ሰዎች ወይኔ፣ ቀብራችሁ፣ እግዚአብሔር የፈጠረውን ፍጡር ነው እያበላሻችሁ ያላችሁ። እሱ በአምሳሉ የፈጠረንን እሱ በአምሳሉ ያኔ በዚህ ምድር ክብር የሚሰጠው የሰው ልጅ ነው አይደለ? ከፈጣሪ በታች ሰው ነው። የሰው ልጅ ፊት እያበላሻችሁ፣ ወይኔ ለነፍሳችሁ ወይኔ ለራሳችሁ። እሱ ባምሳሉ የፈጠረውን ፍጡር እያበላሻችሁ እንደዚህ የምታደርጉ እኔ ለልጆቹ ምንም አላዝንም፣ ለእናንተ ነው ማለት ነው። እግዚአብሔርን ለእናንተ ማለት ነው። በማንኛው መልካም ስራችን ነው እኛ ይሄን የምናደርገው? እናደርገው አራኔ፣ ምን አይነት ዘመን ላይ እንደደረስን ራፋ። ያላችሁ ፈጣሪ ይወቅ። ሰው መሆን ያስጠላል። እግዚአብሔር ፈጣሪ ልቡ ነው ያስጠላል። እንደው በፈጠራቸው እንደው እግዚአብሔር ከባድ ነው መሰለ ያስፈራ ልቤ እየተንቀጠቀጠ ነው። ፈጣሪ እነሱ ዛሬ ያመጡትን እስኪ እንደው አንድ ነገር ዛሬ ያመጡትን እስኪ ብቻ እስከ መጨረሻው የዱሮ

ምን አይነት ሰው ነው የበዛበት። እኛ ብንላ ምን ምንም ብንል እኮ እየሰማሁ አይደለም። እናንተ እንደው የምትወዱት ፈጣሪን ትወዳላችሁ። እሱ አሁን የገባሁበት ምክንያት በማለቴ ብዙ ልጆች በሰላም ተብዬ እየወጡ ስለሆነ ለማገር ነው የገባሁት።

አልኩሽኮ፣ እኔ ሃይሚን ወድጄ ከሆነ እሷን ብቻ ይጀምረ ከሆነ እሷን የሚያስከብራት ነገር ማድረግ አለብኝ፣ እሱን ወድጄ ከሆነ እሱን የሚያስከብር ነገር ማድረግ አለብኝ አልኩ። ብዙ ጊዜ ተናግሬያለሁ ግን